ጥያቄ ልጠይቅሽ። እሺ፣ ጠይቀኝ። ምንድን ነው? እኔ በጣም ነው የምወድሽ፣ ነገር ግን አንቺ ነግረሽ አታውቂም። አደይ ትወጅኛለሽ? ምን አይነት ጥያቄ ነው የምጠይቀኝ እንዴ። እንዴት አንተን የሚጠላ ልብ ይኖረኛል? ቀጥታ ነው የጠየቅኩሽ፣ ቀጥታ መልሽልኝ። አደይ ትወጅኛለሽ ወይስ አትወጅኝ? አረ ተው ዴቭ፣ ሰው እንዳይሰማው። ቆይ፣ ባህሩድ ከአንተ ጋር ምን እሰራለሁ? በቃ ተይ። ቆይ አደይ፣ ምን አለበት ዴቭ፣ ወዳለሁ እ

አደይ እኔ እየተጎዳሁብሽ ነው። ይቅርታ ያልኩህ ለሱ ነው። የውሸት በማስመሰል እሺ፣ አብረን እንወልድ ይችላል፣ ግን እሱ ውሸት ነው። ለምን ውሸት ይሆናል? አደይ እኔ ሁሌም ካጠገብሽ ልቆምልሽ፣ ሁሌም በሚያስፈልግሽ ሰዓት ካጠገብሻለሁ። አደይ እኔ ከአንቺ መራቅ አልፈልግም። አንተ ለእኔ ሁሉ ነገር እየሆንክልኝ፣ እኔ ለአንተ እንደዛ ማድረግ ይገባኝ ነበር፣ ግን ደግሞ ማድረግ የምችል አይመስለኝም የአንተን ፍቅር ብቻ እየተቀበልኩ ደግሞ መኖር አልፈልግም። አንተ እኮ በጣም ጥሩ ወንድሜ ነህ። እንድታዝን እንድትከፍ አልፈልግም። ሁሌም ደስተኛ ሆነ እንድትኖር ነው ፍላጎት። እና ፍላጎት ሽ ከሆነ ለምን አትፈቅጂልኝ? እባክሽ አደይ አብረን ደስተኛ ነው። ይቅርታ፣ ይህንን ነገር ማሰብ አልችልም። እንደዛ ለማሰብ እንኳን ብዙ ችግሮች አሉ። ችግሮችን ቦታ ሰጥቼ መስመር መስመር ካሳስኩ በኋላ ነው ስለ ፍቅር እንኳን ለማሰብ ፋታ ጊዜ እኔ ኔ በቆምን አልፋ ብቻ ግን ልጠብቀኝ አልፈልግም። አንተ ጊዜ ላይ ማርፈድ አልፈልግም። እሺ፣ ተጨማሪ ጊዜ ልጠብቅሽ። ቆይ እንዳትወስኝ ያደረገሽ ነገር ምንድን ነው? የእናቴ ጉዳይ ብርሃኔም ብቻ፣ አንተ ልትረዳቸው ማትችላቸው ብዙ ነገሮች አሉ። በዚህ ሁኔታ ውስጥ እሺ ብዬ አንተንም ስቃይ ውስጥ መጨመር አልፈልግም። ቆይሺ ባርኮተን ያን ሽ ስትይው እንዴት ነበር? ለምን ሰኔን ከበደሽ ባርኮትን ምሽ ያልኩት ቤት ውስጥ ስገባ ፍቅር ስትናገረኝ እሷን አፍ ለማስያዝ ብዬ ነው እንደዚህ ያልኩት። እሺ። እኔ ግን እንደ ባርኩት ከማንም ሴት ጋር ጥዬሽ አልሄድም። የፈለገችዋ ሴት ብትመጣ፣ አንቺ ብቻ ነሽ ለእኔ ብቸኛዋ ሴት። በዚህ ነገር ደግሞ ሀሳብ አይግባሽ። አይ ዴቭ፣ ተዋብረኛ ትጎዳ። እኔ ችግር የከበበኝ ሰው ነኝ። ጠብቅሻለሁ። እስከ መቼ ዴቭ? ተው እባክህ። ፍቅር እኮ ታፈቅራለች ልቤን አትስበሪ ዋዴ። ብዙ አትቆይ ቶሎ ስኝና ቁርጤን ንገሪኝ። የፍቅር ሁኔታ ግን አሳስቦኛል። ጥሩ ሁኔታ ውስጥ አይደለችም፣ እራሷ ላይ አንድ ነገር ብታረቅስ ደግሞ ምግብም አልበላችም። ምንም አትሆንም እስክትለምደው ነው። አይ የምትል ከሆነ ደግሞ ሁሉም ነገርን ያውቃል ምትታደርጋት እሱ ላይ ተነስበናት። ልጁ አልችልም አልኩሽ እኮ ተነስበናት። እኔ ላንተ ጊዜ ሲደብርህ እንደዚህ ላይ ተነስ። አረ ልጁ አልችልም። ለዛ ነው አይሺ በለኝ አልሰማህም። በቃ ከደረቅሽ ደረቅሽ ነው። እሺ አሁን እኔ ኬት ነው የማመጣው ዘፈን? ወገቤ ነዘኝ አሁን። ፍቅረኛ ማቾች የሚደንሱት እንደዚህ ከኔ ጋር መደነሱት ተገቢ ነው። ሰሪ መጣሽ ለልጂ፣ ሁሉም ነገር እንዳሰብሽው አይደለም። በቃ ምንም ነገር አታውራ። አደይ እጇን ስለመማት ዴቭ ልኮኝ ነው የመጣሁት። ለካ እነ ፍቅር ሰራተኛ ሆንሻል። ሊዲያ ቺ ምን ዋሻው ዋሾ እንዴ? አደይን እንድታግዛት እኮ እነ ፍቅር ጋር ትቀጥራለች። አው ሊዲያ ልክ ናት፣ ሰራተኛ ነኝ።

ከመቼ ጀምሮ ነው እንደ ፋራ መሮጥ ጀምርሽ? እኔ እኮ ካወራሁሽ በጣም ረጅም ጊዜ ስለሆነ ማግዚሽ ነገር ካለ ብዬ እኮ ነው የመጣሁት። እንዴት እንደምታዝንልኝ ማኮ። የእኔ የኔ ችግር አደይነች። አደይ ደግሞ አንተ ምንም ልታደርግልኝ አትችልም። ስለዚህ ከአንተ ጋር ያለው ስምምነት ይቅርብኝ። እኔ ለራሴ በጣም ከፍቶኛል። እኔ ክፍት ይበለኝ ነው ቆንጆ። የሲጣ ማን አባቱን ያስከፋሽ? ብነግርህ ምን ዋጋ አለው? አንተ ምንም ልታደርግልኝ አትችልም። ኧረ እኔ ላንቺ ምንም ነው ማደርግልሽ ብቻ ግን ካዴ ደሞዝ ላይ አትስጭ። የዚህችን የተረገመች ሊስም አትጥራብኝ። ቆይን ያል ምን አርጋች ነው? ምን ያላደረገች ነገር አለ? የምወዳቸውን የኔ የምላቸውን ሰዎቹን ለወስዳ ብቻዬን አስቀራችኝ። እንዴት ነው ዛሬ አሪፍ ጊዜ አሳለፍ? ጥሩ ጊዜ ነበር። ትንሽ ቦታ ያደናገራል እንጂ ያደናገራላች። በተደጋጋሚ ብትሄጅ ትለምጃለሽ።

ቆይ ምን ልረዳ ንገረኝ። እስኪ እስኪ በእኔ ቦታ ሆነች ተረጂኝ፣ አንቺ ብትሆኝ ምን ነበር የምታደርጊው? ይህን መጠየቅ የነበረብህ ድሮ ገና ነበር። አንተ አሁን ውሳኔ ይመርጣል፣ ስለዚህ እኔም ልክ እንዳንተ ልቤ እንደ እንደናድርጌ ስሬ ብሰራ ነው የሚያጓጣኝ። ለሊ እኔ እኮ የላንኝ አንቺን ለመጉዳት ብዬ ምንም ነገር አላረግም። እኔም እንደዛ መስሎኝ ነበር፣ ግን ደግሞ ተሳስቻለሁ። ለካ ርቀትም ሰውን ከሰው ያለውን ፍቅር ይቀንሳል። እኔ አልገባኝም እንጂ ለካ አንተ ተቀይረሃል። ለሊ በጣም ይቅርታ አድርጊልኝ። ግን ደግሞ ለአንቺ ያለኝ ፍቅር እውነተኛና ትክክለኛ የሆነ ፍቅር ነው፣ በማንም በምንም እንደማይቀየር ልብሽ በደንብ ያውቀዋል። አሁን ስራ የለስራበት ልውጣላችሁ፣ የጀመራችሁን ትጨርሱ። ምንድን ነው የምጨርሰው? ብቻ ከሊዱ ጋርስ እንደንስ። ሌላ ነገር አስበሽ አይደለም? ምንም አላሰብኩም። የፈለጋችሁትን ነገር ማድረግ ትችላላችሁ። አንቺ ደግሞ እስካሁን እያቦካሽ ነው? ሰርተሽ አትጨርሺም እንዴ ሊዲያ? ጨርሻለሁ። ቤቱ ላፅዳና አይደለም። ኦኬ፣ ፈጣናልኩ። እኔ የምልሽ ግን ስራ በሚል ሰበብ እዚህ ኤላዬን ለማየት ነው የመጣሽ። ሁለተኛ ድርሽ እንዳትሽ እዚህ ቤት ደርሰሽ አዛዥ ለመሆን አትሞክሪ። ከቻልሽ ውጭልኝ፣ ስራ ይጨርስበት። ቆይ፣ አንቺ ግን እስከመቼ ነው ሰው ላይ ጥገኛ ሆነሽ የምትቀጥዩ? ዴቭ እዛ ቤት አስገባሽ። አሁን ደግሞ እዚህ ተመልሰሽ መጣሽ። ቆይ፣ ምንድን ነው የሚያመላልስሽ? ለምን እዛው ሂድሽ አትቀሪም? እኔ በማንም ላይ ጥገኛ አይደለሁም ዛሬ እዚህ ለመቆሜ የራሴ ጥረት ነው። እሺ እኔ ልክ እንዳንቺ በቤተሰቤ ገንዘብ አይደለም የምኖረው። ዛሬም ቢሆን ነገም ቢሆን በራሴ ጥረት ነው እንጂ በኤላ ወይም ደግሞ በዲቭ አይደለም። መኖር ቀርቶ ስትፈልጊ ለምን ድብና አትይም? እኔ ምን ያገባኛል። ኮተታ እሺ። አሁን ከዚህ ቤት ውጭ ልኝ ስራ የልስራበት። በነገር አታያዥ። ኦኬ እሺ። ፈጠን አድርጊ። ወሬ አታብሽ። እዛ ዩጅ ነከኩ ያሽጋሽ እነዚህ ልጆች እዚህ ቢመስላሉ፣ ከነዚህ ልጆች ጋር ደግሞ ምን የጠነሰሽ? እኔ ምንም የማውቀው ነገር የለም። አደይን ከላመጣሽ ብለ አስፈራርተው ነው የሄዱት። አደይ ፈልገው ነው የመጡት። ከነሱ ጋር ምን እንዳላት በደንብ ጠይቀው። አደይ ለምድ ነው የሚፈልገው? ለምን ነው አልፎ አይቀመጡት? እነዚህ ሰዎች ቆይ ምንድነው ችግራቸው? ችግራቸው ማ አደይ ነች። ይኸውልሽ አደይ ከዚህ በኋላ እዚህ ቤት እንዳይመጣስ አስጠንቀቂያቸው። ደሞ የምትፈልጊያቸው ከሆነ ሌላ ቦታ ተቀጣጥራችሁ ተገናኝ። ከኔ ጋር ምንም ጉዳይ የላቸው። እናንተ ያጨረሳችሁት ነገር ካለ ንገሪኝና ይጅ ምንድን የምታወሪላት ያስቸገሯት ከሆነ ሁለተኛ አጠገባ እንዲደርሱ ላስጠንቃቸው። ይኸውልሽ እነሱ ልጆች ፊት አይደለም መቆም ይቅርና በጠገባቸው እልፈ ስቲ እንኳን እንዲያዩሽ አልፈልግም። በጣም መጥፎ ሰዎች ናቸው። ሰሚሚያለሻ ይውሽ በተቻለሽ መጠን ከነሱ ተጠንቀቂሽ። ሷም ምን ያደርጓታል ብለ ቤተሰብ ሰብኮልች በሸር ነው የሚሰሩት። ፍቅር ትርፍት ነው፣ ንግግር ባትናገሪ መልካም ነው። እሺ ምን እኔና አሳግተሽ ከባርኩት ብር አልተቀበልሽ ፍቅር፣ አፍሽ እዚህ ሰምኛለሽ። አንቺ የሰራሽውን ስራ ሰው ላይ አታላኪ። የራስ ጉዳይ ለከፋራ ነው ፍቅር፣ እርድና ሰው ማሰቃየት ሌብነት

ለካሴት ናት ግን እና ደያዩን ይመስላል። አው እኔም ድንገት ዞር ስል ነው ያየኋቸው። በጣም ወደ በሩቅ ቀርበው ነበር። አሁን ለምን መጡ ብሎ ያስጨንቋታል አለ። አረ የማስጨነቅ ለም ለምን አይገሏትም? ዋናው ነገር አንተ ውስጥ ሆነ አለመያዛቸው ነው። ሌላው ያስጨንቅ። በል በል በል በል ፎን ቀይነማ። እንደዚህ ብላት እንዳትናገራት፣ ይከፋኛል። አረ ተጀመረ። ያንተም አይን ፍቅር ነው። እኔ ፍቅር ከያዘኝ አሰይፈኝ ሰው አይደለ። የት ይቀርላል አንድ ቀንማ እሷን ሳላያት አላድርም፣ ትለው ሲል ትመጣለች። ኧረ አንተ እዛው ተጃጃል። ሴት ልጅ ደሞ የምን አባቷ ፍቅር ነው? እኔ ዳይ ምንድን ነኝ የምጃጃለው? ኧረ አልሰማህም እንዴ? ኧረ ዛፓ አባ ቤተሰቦች የመጡ እና እናምልጥ፣ እንሩጥ። ቆይ ለምንድን ነው የምሯረጠው? እኔም እኮ ከአንተ እኩል እየተሯረጥኩኝ፣ ሌባስ መሰልከኝ። ከምን ጋር አለች ጊደር። ምን ተመላመጣች? አሉ የራስ ጉዴ ቆይ አንቺ ልጅ ከቤት አባረርሽ እንዴ? ምን ማለት ነው ደግሞ እሱ ማን የሚያባርረኝ? ምናልባት ፍቅር አባራሽ ከሆነ ብዬ ነው። አረ ማንም የሚያባረረኝ ሰው የለም። ታዲያ ከቅድም ጀምሮ እዚህ ምን ትሰራለሽ? ነው ወይስ እዚህ ለመኖር እያሰብሽ ነው? ምን ነው የላይ ልብሴን ይዤ መጥቼ እዚህ መኖር ልጀምር እንዴ? ቢያረግልኝ የማበን ሌላ የሚሰራ ስራ ከሌለ ሊድ አዎ፣ ሂጂ እዚህ ምን ይገትርሻል? ሊዲያ ለልዬ ይህን ሁሉ ሰዓት ሰርተሽ እሳት ቤልት ይችል እኔ የምግብ ችግር የለብኝም። እና ታዲያ እዚህ ማን የምግብ ችግር ያለበት? አየሽ፣ እኔ እኮ እንደዛ ማለት ፈልጌ አይደለም። ለልዬ ያው ከእኛ ጋር ብትበይ ደስ ይለኛል። ማለቴ ትንሽ ብቆይ ደስ ይለኛል። ስራ የመስራት እንጂ እዚህ የመቀመጥ ፍቃድ የለኝም። መሄድ አለብኝ። ቤት ብዙ የሚጠብቀኝ ስራ አለ። ቆይ ምንድነው እንደዚህ እንዳሩጊት ነገር ነገር የሚልሽ ለሊ ታዋት መና ታትን ለማመጣት ወፍ በቃ ዝም በይ። እኔ ምን አደረግኩኝ? ቆይ አንቺ ሳይሆን አደይ ነው ስሜ። ኧረ እባክሽ የእኔ አደይ አበባ እንድልሽ ጠብቀሽ ነበር። ከእዚህ ከለምለም ጋር የሆን ሽማደን መልስ የተማርሽ የልብ ልብ ሰጠችሽ። ስለ እኔና ስለ እሷ አንቺ ምንም የሚመለከትሽ ነገር የለም። እንደማይመለከተኝ ቀስ እያለን እናየዋለን። አሁን ሂጂ ውጭ ስራሽን ስሪ። ምንም ልሰራልሽ አልችልም ፍቅር። በጣም ይቅርታ። ለምለም ስትመጣ ሷ ትሰራልሻለች። እኔ እድሜ ላንቺ እጄ መስራት አይችልም። ፊትሽን ነበር ማቃጠል ሰምኛለሽ። ድጋሚችን የሚዳስነስር አደ ፍቅር፣ እዚህ ምን እየሰራሽ? ምግብ እንደሰራላት እያዘዘችኝ ነበር። የኔ ጥፋት ነው፣ መስራት ነበረብኝ። ምን ማለት ነው ይሄ? ደግሞ ይኸውልሽ፣ አንቺ ለአንድ ለሶስት ቀን ማረፍ አለብሽ። ፍቅር፣ ምን ፈልገሽ? ቤቷ አልተጸዳም። ምግብም ደግሞ ምንም የለም። ለካ ምንም ነገር አልሰራሁም። በጣም ይቅርታ ነው። አንቺ አስመሳይ! አሁን ዴቭ ሲመጣ ነው ያዘንሽልኝ የምታስመስይ? ፍቅር ምን? ዴቭ አንተ ከመምጣት በፊት እኮ እየዛተችብኝ ነበር። ውጭ! እሺ፣ አሁን ደግሞ ምን አደረኩ? ፍቅር ውጭ! ከዛ ሳሎን ብቻችን እናወራለን። አዴ ለዚህ ልጅ ፊት አትስጫት። ቆይ እንደዛ ካደረገች በኋላ አሁንም ይቅርታ ነው የምትያት? መላድርግ ብለን ወዲ ፍቅር ቤት ውስጥ ከማንም ጋር አትስማማም። ደግሞ እናቷ አደራ ያለችኝ ለእኔ ነው። ደግሞ ብቸኝነቱ ከብዷት አንድ ነገር እንዳትሆን ፈራው። ፍቅር ምንም አትሆንም። መቼ ሰው ተውድና ነው ብቸኝነት የሚከብዳት ፍቅር በጣም ራስ ወዳድ ናት። ብቻዋን ነው መኖር የምፈልገው። ሰምኛለሽ አይደል? ከዚህ በኋላ ስለ ፍቅር ስታስቢ እንዳላይሽ። እሽ ደ ባልጨነቅም፣ ግን አንተም ቢሆን ፍቅርን በዚህ ልክ አትግፋት። እሷ በሰጠችን ጥላቻለ ከእኛ መመለስ የለብንም። በፍቅር ካልሆነ በምንም ልናሸንፋት አንችልም። በፍቅርማ ስንቴ ሞከርኳት መች ትሰማለች? በጣም እኮ ራሱ ይደናት ቢሆንም፣ ከአቅሟ በላይ አትናገራት፣ ትሰበራለች። የምርሽ ነው? ግን እንደዚህ ምት የምናወራው እኮ ስለ ፍቅር ነው። አዎ የምሬ ነው። እሺ ለማንኛው ምን ቤት ተክለ ሰውነቱ ቁመቱ ደስ ይላል። ጥላ እንዳለበት ዛፍ ሰው ከቦት ይውላል። እኔም የሳሰለጥ እሱ እንደ ላ ለ ለምን አቁምሽ ደከመኝ ወደ ቤተሽ ትንሽ ቆይቼ ወደ ቤት ሄዳለሁ። ምነው እዚህ ስላለው ደብሮሃል እንዴ? አይ አልደበረኝም፣ ግን ደሞ አሳስቦኛል። ምንድነው የሚያሳስበው? እዚህ ልደር እንዳትይ ፈርቻለሁ። አይ አላድርም። ዴቪ እናደድብኛል በጣም እንጂ። ባይ እናደድብኝ ኖሮማ እዚሁ ብኖርም ደስ ይለኝ ነበር። አይ ነፃነትሽ እኮ በጣም ደስ ይላል፣ ግን ደግሞ ስርዓት የለሽም። እሱን ነገር ብታስተካኪ በጣም ቆንጆ ነበር። ምነው ቆንጆ አይደለሽም እያልክ ነው? እየመልክ ከሆነ የውስጥ ቁንጅና ካልታከለበት እኮ ሁሉም የሚታየው ነገር ከንቱ ነው። እና አንቺ የውስጥ ቁንጅና የለሽም እያልከኝ ነው? ሊዱ የዋነትሽ እኮ በጣም ደስ ይላል፣ ግን ደግሞ ብልጥ ለመሆን ስሞክሪ ሁሉም ነገር ታበላሸዋለሽ። በዛ ላይ ደግሞ ሰው ትንቅ ያለሽ፣ እሱ ደግሞ የሰው ልጅ ያስከፋል። አንዳንድ ሰዎች እኮ ልካቸውን ስለማያውቁ ነው። የምን ልክ ነው? የሰው ልጅ ሰው ስለሆነ ብቻ ማክበር አለብሽ። ሰራተኛም ይሁን ሀብታምም ይሁን ዳም ይሁን ሰው ሰው ነው። ግዴታው እኩል አድርገሽ ማክበር አለብሽ። አሁን ቆ ይሄ ሁሉ ለምለምን ለምን ተናገርሽብኝ ነው? እሷ እኮ መስመሯን ስላለፈች ነው። ደርሳ ደግሞ ከኔ ጋር ልትወደድሪ አምራታል። ሊዱ ልዱ ከአሁን በፊትም ነግሬሻለሁ፣ ስለ ሊሊ መጥፎ ነገር እንድትናገር አልፈልግም። ደግሞ ሊሊ ከአንቺ ብትበልጥ እንጂ ከአንቺ አታንስም። ምን ይላ እኔን ከእሷ ጋር እያወደድር ከ ነው። እሷም እኮ ከአንቺ እኩል ሰው ናት። ደግሞ በመስራቷ ከአንቺ ብትበልጥ እንጂ ከአንቺ አታንስም። እንደዛ ነው የምታስበው? እኔ እኮ ልጁ ነኝሽ ታዲያ ሊዲያውንሽ እንደሆነስ ለምለም በምን ሆነ የምትበልጠኝ? በቃሽ፣ ሌላ ክርክር ውስጥ አታስገቢኝ። አሁ ወደ ቤትሽ ብትሄጂ ይሻላል። እኔ እናንቺ መቼም አንግባባም። ወደ ቤት ቤት ይሻለኛል። ምንም አንግባባም። ፍቅር ምን እየሰራሽ ነው? እንደው እምትበላለህ? አዎ ይቅርብ። ምነው ሌላ ነገር አትበይም? ያቺ ለምለም ስትመጣ ትሰራለች። እስከዛ ግን ረሃቤን ያስታግስልኛል። ጥሩ፣ እንደፈለግሽ ማድረግ ትችያለሽ። ምንድን ነው እስከጨርስ ድረስ ቆይ። ለምንድን ነው ቆዩ አደና ፈቀድኳ ታፈቀድኳ ትልለ እና እኔ ሳ ፍቅር ምን ሊሰማኝ እንደሚችል መገመት ያውቅታል ታይ ፍቅር የኔና የአንቺ ነገር ፈጽሞ የተለያየ ነው። አንቺ እንደ አደይ አይነት ንጹ ልብ ቢኖርሽ ምንኛ በታደልሽ ነበር። ቆይ ለምንድን ነው እኔን ማንም ሰው የማይወደኝ? ችግርሽ እኮ አይወድኝም ብለሽ ማሰብሽ ነው እንጂ ከአደይ በላይ የሚያስብልሽ ሰው እንደሌለ ደጋግሜ ነገርሻለሁ። አንቺ ግን ልትሰሚኝ አልቻልሽም። ዴቭ እኔ በጣም ከፍቶኛል። የምወዳቸው የእኔ የምላቸው ሰዎች አሁን አብረውኝ የሉ፣ ብቸኛ ነኝ። ይኸውልሽ፣ ፍቅር እንደዚህ ያደጋል። አንቺ ጸባይሽን ካስተካከልሽና ጥሩ ሰው ከሆንሽ ማንም ሰው ጋር መሄድ አይጠበቅብሽም። አንቺ ብቻ ጸባይሽን አስተካኪ፣ ከዛ መልካም ሰው እንጂ እመኚ። የምትወጃቸው ሰዎች አንቺ መፈለግ አይደለም፣ እራሳቸው ፈልገውሽ ይመጣሉ። እና ደግሞ ይኸውልሽ፣ ሁሉንም ነገር ለፈጣሪ ተይው፤ ቀሪውን ፈጣሪ ነው የሚጨርሰው። ዴፍ አዴኩ እዚህ መስለኝ ነበር። ክፍሉ ነች። እሺ ለምለም መኖላሻ አደይ ኤላ ከነመፈጠር ይረስቶኛል እንዴት ማለት ቆይ ምንድን ነው የተፈጠረው ከሊዲያ ጋር ደስተኛ ነበር ተቃቅፎ ሲደንሱ ነው ያገኘኋቸው ኤላ እየደነሰ እሷ ስዚ ሙና ማህበር ነው ስራዋ እሱ እንዴት ከእሷ ጋር ያብዳል እኔ አላውቅም አደይ እኔ ግራ ገብቶኛል ግን ኤላይ ስለተለያየን ምንም የከፋ አይመስልም ከሊዲያ ጋር ተቃቅፎ እየደነሱ ነበር በጣም ደስተኛ ነበር ሲጀመር እኔ እጄ ባላቋረጣቸው ሌላ ነገር ይፈጠራል። አደይ በቃ ሁሉም ነገር ውሸት ነበር። ታይ ተረጋጊ፣ ይላል ሊዲያን ያው ውሸት። እንደዚህ መሆን የለብሽም። እሷ ከሁሉም ሰው ጋር ሄዳልጥፍ ነው የምትለው። ገና ምን ናውቀሽ ነው? እሺ እሷን ተውኳት፣ ግን የኢላ እንደዚህ መሆን እንዴት ላስተናግደው? ትንሽ ጊዜ ነው ለምዳም የታገሽ፣ ሁሉም ያልፍና ያኔ የምንልበት ቀን ቅርብ ነው። አንቺን የመሰለች የተስላለችኝ ፈጣሪን አመሰግነዋለሁ። እኔ ምን አደረኩልሽ ነው መስተናግረ ያልቃል ያደረግሽልኝ ነገሮች በጣም ብዙ ናቸው። በአንቺ ምክንያት ብዙ ድሎችን አግኝቻለሁ። ቤቢዬ እንዴት ነህ? ሂዱ እስካሁን የት ስትዞሪ ቆይተሽ ነው? ይላዬ ጋር ነበርኩ። ቆይ ኤላ ቤት እንዳትሄጂ ተነጋግረን ነበር አይደል? አዎ ግን በቃ ኤላ ናፍቆኝ። ሁለተኛ ኤላ ቤት እንዳትሄጂ። ይሄንን የምነግርሽ ደግሞ ለመጨረሻ ጊዜ ነው ገባሽ? ኤላ የለሊ ፍቅረኛ ነው። እሱ ቤት ደግሞ ብቻሽ ምን የለብሽ? ተሰኛለሽ? ሁለተኛ ብትሄጂ ፀብሽ ከኔ ጋር ነው እሺ የሚሆነው? ደሞ ከገባሽ ይጓሽ እኔ ለራስሽ ብዬ ነው እየነገርኩሽ ያለሁት ለሊክ የተለየችው ጥሏት ስለሚሄድ እንጂ ለሌላ ነገር አይደለም ጭራሽ አይምሮሽን እንደዛ ብለሽ እንደታስብሽ ኧረ እኔ ምንም አላሰብኩም

አደይ ልብስ መቀየር አለብኝ። ልብስ የት ነው ያለው? እዛኛው ክፍል አለብሽ። አንቺ የማትረቢ ይሄ ሁሉ ነገር የሚሆነው በአንቺ ምክንያት ነው፣ ታውቂያለሽ አይደል? ደግሞ ነው ምን አደረኩ? ይቺን የማትረባ እዚህ ቤት ማን ሆነእና ያመጣት ደግሞ ይሄ ልጅ በጣም ሳይጎዳል ቀረ። መታሸት ይኖርበታል። አንቺ ልፈልሽ። ደህና ነኝ ተሽሎኛል፣ እግዚአብሔር ይመስገን። በጣም ጥሩ። አሁን ተነሽና ወደ ስራ፣ ከእዛ ምን ያጋድምሻል ቶሎ በይ። እንደ አንቺ ደግሞ ዋናው ዛሬ ሶፋ ላይ እንድትቀመጭ ይፈቀደልሽ። ታዲያ ሊዱ ሊዱ አንቺ ልዱ፣ እስኪ ዛሬ እንኳን አዋሪ። ሁልጊዜ ስልክ ያሰልችሽ፣ ዴዴ። ምንም ነገር ደስ የሚል ነገር የለማ። ቆይን የምላርግ ልዱ። ኤላ፣ እንዴት ነው ኤላ? ደና ነው። እኔ እያለሁለት ምን ይሆናል? ቢበቃቸው ይሻላል። እሺ ዴቢ፣ ይቺ ኮነት እያስለፈለፈች ምን ላድርግ ብለ ነው። አንቺ ሂጂና ኩያሽ እንፈልጊ ኮተት በር እየተንኳኳ ነው። የምጠብቁት ሰው አለ? ማን ነው? ሌላዬ ይሆናል